ይህ እንዴት ናችሁ? ሰላም ነው። ይሄ ካላ ቲዩብ ነው። ካላ ቲዩብ ማለት ቃሉን የወሰድነው ነው ከኦሮምኛ ቃል ሲሆን ትርጉሙ ምንስጥር ማለት ነው። ምንስጥር ያልንበትም ምክንያት አብዛኛውን ጊዜ ስለ አመለካከት እናነሳለን። አመለካከት ከምንስጥር ጋር በብዙ መንገድ ይመሳሰላል። ብዙ ሰዎች ምሳሌ አድርጎ ምንስጥራችንን ያነሳሉ ምንስጥሩ ከጸዳ የምናየው ነገር ነው የሚጸዳ ስለዚህ ምንስጥርን እንደ ስም ወሰድ ነውና ካላት ይባል ነው ማለት ነው አብዛኛው ኮመንት የተደረግንበትም ብዙ ሰዎችም ጥያቄ በማቅረባቸው ዛሬ በአማርኛም ካላትዩብ ላይ ይህም በኦሮምኛ የምናስተላልፋቸውን አመለካከትን የመቀየር ሰውን የማልማት ሂደትን በተቻለን ሁሉ የድርሻችን ለመጫወት ይሄው አሁን በአማርኛም ጀምረናል ማለት ነው። ካላትዩብ ለምንድን ነው አመለካከትን የመረጠው? ለምንድን ነው አመለካከትን ችግር ነው መፈታት አለበት መወያየት አለብን ብለን ካላ ቲዩብን የከፈትነው? አብዛኛው የሀገራችን ችግር ብሎም የአፍሪካ ችግር የአመለካከት ችግር ነው ብዬ ስለማምን ሰው በአመለካከቱ ምክንያት ይታመማል። ሰው በአመለካከቱ ምክንያት ደግሞ ይፈወሳል። ሰው በጥቅሉ የአመለካከቱ ፍሬ ነው ማለት ይቻላል። ይሄም የሚንቀሳቀሰው እንቅስቃሴው፣ መሄዱ፣ መቆሙ፣ መቀመጡ ይሄ ሁሉ የአመለካከቱ ውጤት ነው። ሰው ከአመለካከቱ ውጭ ይሄ ነው አከሌ ማለት ብዙም አይቻልም ማለት ነው። እንደ አመለካከትም ተለውጠው ደግሞ ሰውን ይመለወጥ ችለውታ አቅም ያለው ሌላ የምንለውጠው ነገር የለም ስለዚህ አመለካከት ላይ በማትኮር አመለካከት ለውጥ ላይ በማትኮር አመራርነታችን ወይ ደግሞ ሌላ የኢኮኖሚያዊ እና ማህበራዊ ችግሮቻችንን መፍታት እንችላለን ማለት ነው። አብዛኛው ችግሮቻችን ከአመለካከት አመራር፣ ወይ ደግሞ ይሄ አስተዳደራዊ ችግሮቻችን ሁሉ የሚመነጩት ከዚህ ከአመለካከታችን ነው። አመለካከት ካልተቀየረ የአስተዳደር ችግሮቻችን፣ የኢኮኖሚ፣ የቢዝነስ እንዲሁም ብሎ ስፒሪቹዋሊቲ ሳይቀር የሚቀየር ነገር አይመስለኝም። ስለዚህ ትልቁ ትኩረታችን ይሄ መሆን አለበት። አመለካከት መለወጥ አለበት። አመለካከታችን ካልተለወጠ የምንለውጠው ነገር ሌላ ስላለ ማለት ነው። ስለዚህ አመለካከት ላይ ትኩረት አድርገን በዚህ ሚዲያ እንሰራለን ማለት ነው። ይሄንን ደግሞ ብቻችን ወይ ደግሞ ብቻይን በማውራት ባነበኳት፣ ባገኘዋት ብቻ ሳይሆን ሁላችንም ተሳትፎ ያስፈልገናል ማለት ልክ እንዳሁኑ፣ ልክ እንዳሁኑ እኛም ጋር ይድረስ በአማርኛ በኦሮምኛ እንዳላቸው እንግሊዝኛም ከጠየቁን፣ እኛ ስለ ኦዲየንሳችን ስለ ተከታዮቻችን የማንደብረው ነገር የለም። ለዚህ ነው አመለካከት ላይ ያተኩር ነው ማለት ነው። እና አመለካከትህን ለውጥ ህይወትን ትለውጣለህ፣ አመለካከትህን ለውጥ ሀገርህን ትለውጣለህ የምለውም አላማ ይዘን ነው ራዕያችን አመለካከቱን በመለወጥ ከአመለካከት ችግር ነፃ የሆነውን ትውልድ ማየት ነው እና ከካላ ትዩብ ጋር በመቆም በትብብር ከኛ ጋር በመስራት ከእኛ ጋር ይሁኑ ነው የምላችሁ። ካላ ትዩብን ሰብስክራይብ፣ ላይክ እና ሼርም አድርጉና ተደራሽነቱን ሰፋ ለማድረግ እንዲጠቅመን እናንተም ተሳተፉበት አትለፉ። ስጡ ይሰጣቸዋል የሚባለውና፣ ደህና ሁኑ። እንመለሳለን።